ባሕራን እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉ መታሰቢያ በየወሩ በአስራ ሁለተኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎረቤቱም ደራሄ የሌለው አንድ ባለጠጋ ሰው ነበረ። ይህም እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር ለድዎች ስለ መራራቱም ይዘባበትበት ነበር የሕይወቱ ዘመን ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም የሚያልፍበት ጊዜ ሲቀርብ የክቡር መልአክ ሚካኤል የባዕሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ዘንድ ሚስቱን አዘዛት ከዚህ በኋላ አረፈና ገንዘው ቀበሩት ሚስቱም ፀንሳ ሳለች የመውለጃዋ ጊዜ ደርሶ ምጥያዛት በታላቅ ጭንቀት ውስጥ ሳለችን እንዲህ ብላ ጸልየች የእግዚአብሔር መላኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ወራሽ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዝዟል። ባለጸጋውን በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነች ዘንድ ልጅሽን ስጪኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ። ለአንቺም ሀያ ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው፣ እርሱም ሀያውን ወቄት ወርቅ ሰጣት። ልጇንም ወሰደው የሚሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባሕርም ተሸከመ ወስደው በባሕር ጣሎት። ክብሪ ግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች አገር የሀያ ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበር፣ እና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንም ሳጥን እንዴት እንደሚከፍተው ያስብ ጀመር። ይህንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቡነው ሀሳብ አሳደረበት። ወዲያውኑ ተነስቶ ወደ ባህሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳ አጥማጁንም መረብህን በእኔ ስምጣል ለሚያዘውም አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ሰጥቶ አሳውን ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህን ሳጥን ከፍተው ይሆን አለ። በሳጥኑም ቀዳዳን ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅም የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነ። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዚያች አገር ሄደ። በመሸም ጊዜ ወደ በግጠባቂው ደጅ ደረሰ። በግጠባቂውን እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን ኪራዩንም እሰጥሃለሁ አለው። በጋርቢውም እንዳልክ ይሁንና አድር አለው። ባለጸጋውም በዚያ አደረ። እራት በሚቀርብ ጊዜ ሕፃኑን ባሕራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባሕር አግኝቼዋለሁና እግዚአብሔር የሰጠኝ ልጅ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከሀያ ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባሕር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው። በገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላለ እንድ ልከው ልጅህን ትሰጠ ዘንድ እሻለሁ፣ እኔም የድካም ዋጋውን ሀያ ወቄት ወርቅ እሰጥሃለሁ፣ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁን ባሕራን ብሎ ጠራው፣ እንዲህም ብሎ አዘዘው። ልጄ ባሕራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ና፣ ወደ ቤትህም በሰላም ትመለሳለህ። ባሕራንም አባቴ ሆይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታለባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው። ማንም አይወቅ። መካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት ለባሕራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባሕራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው አለው። ወደ ገሊ አገር ወደ ቤቱ ለማድረስ በአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ ያሳየኝ አለው። እርሱም ስለፈራ ሰጠው። እዚያን ጊዜ የሚከበረው መልአክ ሚካኤል ያችን የሞት መልእክት ለመሰሳት በእርሷን ፈንታ በንፋት ለውጦ እንዲህ ብሎ ጻፈ። እቺን ደብዳቤ ይዞ ለመጣ ባሕራን ለሚባል ሰው እቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ ገሊትን አጋውት በውስጥና በውጭ ያለ ንብረቴንና ጥሪቴን ወንዶችና ሴቶች ባሮችን፣ ጠቅላላ ንብረቶችንም አውርሸዋለሁና የፈለገውንም ሊያደርግ ሥልጣን ሰጥቸዋለሁና እኔን አትጠብቁኝ እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እናዋት። ከዚህ በኋላ እሽጎ ለባሕራን ሰጠውና ወደ ባለጸጋው ቤት ሂድ፣ ይችን ደብዳቤ ለሹሙ ስጠው። በጎዳና ምኔ እንደተገናኘው አትንገረው፣ እንደ እገድልህ ይህን የሞት ደብዳቤ ለውጭ እልሃለሁ አለው። ባሕራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለው። ባሕራንም ወደ ባለጸጋው ቤት በደረሰ ጊዜያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህ በኋላ ለባሕራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። አርባ ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባሕራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ ገሊትን አጋቡት፣ እነሆ ለአርባ ቀናት በሰርግ ላይ ነው። ገንዘብህንና ጥሪትን ሁሉ፣ ወንዶችና ሴቶች ባሮችህን አንተን እንዳዘዝግ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባሕራንም በጎ ሥራዎችን የሚሠራ ሆነ። የተገለጸለትና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ ሊገድለው የሚሻውን የባለ ጸጋውን ጥሪቱ ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመር። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ባሕራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። ከቅዱስ ሚካኤል ረድኤትና በረከት ሁላችንን ያሳትፈን፣ አሜን።